ተመልካቾቻችን እንዴት ከረማችሁ? ሳምንቱን ጠብቀን መልሰን ተገናኝተናል። ይህ በየሳምንቱ ለእናንተ የሚደርሰው ህያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። እንደምታስታውሱት ባለፈው ሳምንት ከወንድማችን ኃብተአብ ኢዮብ ጋር ደስ የሚል ቆይታ አድርገን ነበረ። እንግዲህ በወንጌል ባለፈው ሳምንት ያልተከታተላችሁ ሰዎች ካላችሁ ወንድማችን ኃብተአብ ኢዮብ በተለይ ከዚህ በፊትም በህያው ምስክር አቅርበው ነበር። ነገር ግን ያልነገረን ብዙ ታሪኮች ባለፈው ሳምንት ነግሮናል እና ብዙ ደግሞ የሚነግረን ታሪኮች አሉ ግን ከዛ ጋር በተያያዘ በስላሴ ተልእኮ ለዓለም የሚል ሚኒስትር ያለው በዛ ሚኒስትሪ አማካኝነት በተለይ በእኛ ቴሌቪዥን ቀርበው የነበሩ እንዲረዱ ተቸግረው የነበሩ ወገኖቻችንን በመርዳት ያደረገውን አስተዋጽኦ አመስግኜ ነበር የጀመርኩት። ወንድማችን ኃብተአብ ሳምንቱን ጠብቀ እንደገና መልሰ ስለተገናኘን እግዚአብሔር ይባርክ። እንኳን እንደናመጣ። አሜን። እንኳን እንደናቆየ። እንግዲህ ባለፉ ሳምንት ስታርክልን የነበረው በተለይ ብላቴ፣ በዚህ በኢትዮ ኤርትራ ጦርነት ምክንያት ምንም ባላሰጠፋው ነገር ታስረ ከእስር ቤት እስር ቤት ብዙ ቦታ ተንከራተ፣ ነገር ግን እግዚአብሔር በዛ ስንት ታምር እንደሰራ ለክርስቲያኖች አጋጣሚ የሚባል ነገር እንደሌለ እግዚአብሔር የሰራውን ነገር እየነገርከን ያቋረጥኩ መድረኩ ያንተ ነው። ከብላቴ ጀምሮ እንግዲህ የሆነውን ነገር ተርክልን። ክብር ለጌታ ይሁን። እግዚአብሔር ይህንን እድል እንደገና ሰጥቶናል። ያለፈው ብላቴ ላይ በነበረው ሁኔታ ላይ ያጋጠም ነው ያቋረጥ ነው። ያው ብላት የሚባለው ከሐዋሳ በሐዋሳ በኩል የምታገኘው መሬት ነው። ያ ቦታ ከዚህ በፊት የጦር ማሰልጠኛ እንደነበር ነው፣ እና በአፍሪካ ቅርጽ የተሰራ በጣም ብዙ ብዙ የማሰልጠኛ እንትን የነበሩበት ቦታ ነው። እና ያው በኢትዮጵያ እና በኤርትራ ጦርነት ምክንያት በድንገት ስለነበረ ጦርነቱ የተፈጸመው ያው የኢትዮጵያ መንግስትም ይህንን ለማዘጋጀት ፕላን አልነበረም። ያው ያለበት ቦታ ላይ እዛ እባብ እና እንዲሁም ደግሞ አሸዋማ ታክልቶች፣ ባህር ዛፎች የሚመስሉ ግራር ያሉበት ቦታ ላይ የከተተን የአንዱን ቤት ለማግኘት ብዙ ትግል ነበረ። ከዚ በኋላ ራብም ነበረ። ራቡን እኛ እንትን ለማድረግ እንግዲህ የጨነቀው እርጉዝ ያገባል ለሚባለው ሳንወድ እባብ እንግዲህ የሚበላ ሰው የለም፣ ግን ያው በዛን ጊዜ ግን እግዚአብሔር ህይወታችን ለማዳን እዛ ቦታ ላይ ከተለያየ የኢትዮጵያ ከተሞች የታሰሩ ስለነበሩ ኢትዮጵያ ውስጥ የነበሩት የኤርትራዊ ወጣቶች የሚባሉት ነው ያሰረው የዛን ጊዜ እና ምናልባሽ እነዚህን ወጣቶች እዚህ ያሰረበት መንግስት መንግስቱ በዛን ጊዜ እነዚህን ሰዎች ወደ ኤርትራ ዲፖርት ካረኳቸው ለሻቢያ ወይም ደግሞ ለኤርትራ መንግስት ኃይል መስጠት ነው በሚል ነው። እንግዲህ ኃይል እንዳይሰጥ እንደ ሲቪላን ዲቴኒ እኛ ምንድነው የምንባለው? ሲቪላን ዲቴኒ ያው የአገሪቱ ሁለቱም እስከሚረጋጉ ድረስ ኃይል ላለመስጠት ያው መጠበቅ አለባቸው ተብሎ ነው እንትን ያደረጉት። ግን እኛ እዛ ከገባን በኋላም ደግሞ የተለያዩ ምርኮኞችም እኛ ጋር መጥቷል እንደ እና ምርኮኞቹ የሚኖርበት ሌላ ቦታ ነው፣ እኛም ደግሞ የምንኖርበት ሌላ ቦታ ነው እና ምግቡ የዛን ጊዜ ምግብ አልነበረም። እባብም እርግብም እየበላ ነበርምን በላይ ነበረው የዛን ጊዜ ብቻ በጣም ተቸግረን ነው የነበር ነው። እኛ ራሳችን እንጨት አድርገን እንዲሁም ደግሞ ዱቄት ብቻ ሰጡን። አንድ ቀን ዱቄት ብቻ ሲሰጡን ዱቄቱን ምን እናርገው? ውሃ የለም ምን የለም። እንግዲህ የራሳችሁ ጉዳይ ብሎ ይሄው፣ ብርኩታ የሚባል የማስታውሰው፣ ሌሎች ሰው በቃ ተበላ የሆነ ነገር ያስባልና በድንጋይ አድርጎ እንትን ማብሰል፣ ይሄ ዱቄቱን አውክቶ ብርኩታ የሚባል ማላቀውን አይነት ምግቦች ነው የበላሁት። ዱቄቱ ሲሰጡ ግን አያጠግብም እና ያችን ነገር ከእሳት በእሳት ነው የምትሞቀው። ድንጋዋ ከዚ በላ ሊጥ ያቦኩባታል፣ እሳት ውስጥ ይከቷታል። ውጥት ስትል አንተ ስትበላ እሳት የምትለበለበት ተሽቀዳድ ህይወትን ሰርቫይቭ ለማድረግ በጣም ከባድ ሁኔታ ነው የታለፈው እና የዛን ጊዜ የማረሳው ያው በኤርትራ ቴሌቪዥን ነው፣ ሬዲዮ ላይ ብቻ እንደዚህ የመሰሉት ሲቪላን ዲቴኒ ኤርትራዎቹ ታስረው እንደዚህ የሚበሉት ምግብ የላቸውም እባብና እርግብ መብላት ጀምረዋል የሚል ዜና ተሰማል ከዚ በኋላ ደነገጠ አንዳንዶች መጥተው መርዳት ጀምሮ በተለይ ኤርትራን እዛ አካባቢ የነበሩት ከሐዋሳ ወደ ብላቴ በጣም ከባድ መንገድ ነው አስቸጋሪ መንገድ ነው እና ግን የዛን ጊዜ ወዲያውኑ እኛ ተሰበሰበ እና መልእክት ተነገረን ማለት በዛን በነበሩ ኃላፊዎች እነዚህ ምትበሏቸው ያላችሁት እርግብና እባብ ኢትዮጵያውያን ስለሆኑ እንዳትበሏችሁ ተብለን ተከለከልን። ብትበሉ ዝበሉ ትገኙ ወየውላችሁ ተባል። ግን እግዚአብሔር ደግሞ አልጣለንም። ያን ነገር በመናገራቸው ያው ቀይ መስቀል መጣ፣ ምግቡን መስጠት ጀመረ። ግን የሚገርም ነገር ብዙ ጊዜ በኔ አይንና በኔ ለመንፈሳዊ ሰው አይን አሁን እኔ ጸሎት የመልስ ነው የነበረውና በኔ አይንና በሌሎች አይን የተለያየ ነው የነበረው። እንዴት ብትል በናጽነት ጌታን የማመልክበት የምተዋወቅበት ቦታ ስለነበረ እና የዛን ጊዜ ነው ቀደም ብዬ እንደነገርኩ ጌታ ሆይ ከዚህ ቦታ ሳታወጣን እንዳትሰራን ሳትሰራን እንዳታወጣን ብለን ጸልይ ለምትል የሆነ የእግዚአብሔር ሕልውና ነበር። አሁን እንደዛ ብሎ ስንጸልይ ሌሎች ቢሰሙ ሰዎች ቢሰሙ ድንጋይ አንስቶ እንደሚወግሩን የታወቀ ነው። ተደብቀን የጸለ ነው ጸሎት ነው። ጾም ጸሎት ይዘን ነው ደግሞ እንደዚህ ያል ነው። ለምትል የእግዚአብሔር ሕልውና እዛ ቦታ ላይ ነው። በጣም ብዙ ነገሮች ላይ ያየ ነው። እና ከእግዚአብሔር ሕልውና መውጣት አትፈልግም። አሁን ለሰው እኮ ይሄ ቦታ ስታየው ገሃነም ነው፣ በሰው አይን ነው ማለት ያለው። ለኛ ግን ገነት ነው የሚገርም ነገር እና ለካ የእግዚአብሔር ህልውና ካለ ከእግዚአብሔርከአንተ ጋር ካለ የፈለገው አሜሪካ ስለኖር አይደለም ሰው ያለ አሜሪካ፣ አገሮች የተለያዩ ቻይና ወይም ደግሞ ዘመናዊ ምባር የሰለጠኑ አገሮች ለነሱ ገነት ነው ሊሰማቸው ይችል ይሆናል። ግን ለእኔ ገነት የምለው እግዚአብሔር ያለበት ቦታ ነው። ገሃነብም እንኳን ቢመስል እግዚአብሔር ካለ በዛ ቦታ ውስጥ የእግዚአብሔር ህልውና የማይለውጠው ነገር የለም። እንዴት ብትል ያቺ መጽሐፍ ቅዱስ ውስጥ አለ ሎዝ ነው ስትር የነበረችውን በጣም እዚህ ቦታ ላይ ያዕቆብ እየተናገረ ማለት ነው። እዚህ ቦታ ላይ የእግዚአብሔር ህልውና የእግዚአብሔር መላእክቶች መላእክቶች የሚወጡበትና አየና ከዛ ላይ ይሄ በጣም የሚያስፈራ ቦታ ነው አለ እና ያቺ ሎዝ የተባለችው የነበረችው ከእግዚአብሔር ህልውና የተነሳ ቤቴል ተባለች። እና ቤት የእግዚአብሔር ቤት እንደማለት ነው እና የእግዚአብሔር ህልውና ምንድን ነው ስምንም ይለውጣል ስለሚለውጥ ደግሞ እኛ በጣም ተረጋግተን ነበር እዛ መኖር የነበረው። በጣም መጽሐፍ ቅዱስም ከዛ በኋላ መጣልን ብዙ ሰዎች ጋር መታወቅ ጀመር። የዛን ጊዜ በጣም ሰላም መሰግናቸው ማለት በጣም ኢትዮጵያውያን ወንድሞችን ሰላም መሰግናቸው ማለት በተለይ ደግሞ ኢንተርናሽናል ፕሪዝነር ፌሎሽፕ የሚባሉ መቶ ጎበኝ ሆናል ታደሰ አይሳ የሚባል ዳንኤል ዳንኤል ገብረስላሴ ነው ብቻ በጣም ይገርማል። ይሄ ሰውዬ በዘርም በቋንቋም ከኛ ጋር የሚገናኛል፣ እኛ እንደ ኤርትራውያን መሆናችን። እሱ ግን በጣም እያለቀሰ ምግብ፣ ቲሸርቶች፣ ፓንቶች ይዞ ለሪ ያ በጣም ወንድሞች ብሎ ቀፈሩ እንዴ! የዛን ጊዜ እኮ ኢትዮጵያና ኤርትራ እሱ የኦሮሞ ልጅ ነው ተጣ ይመስለኛል። እኔ እንደና በቃ እሱ የኦሮሞ ልጅ ነው። ከዛ በኋላ እዛ መጥቶ ከኛ ጋር ሲላቀሰ እስረኞች አሉ ክርስቲያኖች አሉ ብሎ እኮ ነው የመጣው። ሌላ ምንም እንትንም ያውቀው የለም እና በቃ አስቤዛ ይዞ ምን በላው ምግብ ይዞ ምን ለብሰው ልብስ ይዞ መጽሐፍ ቅዱስ ይዞ ምናምን በቃ ቁንጭ ብለን ከሱ ጋር የሚፈቀድልህ ሰዓት አለ። የምትጫዋትበት የሚጠየቅበት ቤተሰብ መቶ እያለቀሰ አስታጥቁ ከዙ አለ ጸልዩ ምናምን በቃ ሙቀት ነው ያለነው። እኛ ገነት ውስጥ ነው ያለነው። የሌላው አሰር ለኛ ምንም አይደለም። እንጸልያለን። ከሳምንት ወደ ሳምንት ትጸልያለን፣ ታነባለን። ገነት ነው በቃ በደዚህ እያል ቸርቿ እያደገች ነፍሳትም ወደ ጌታ እየመጡ በጣም ብዙ ነፍሳት እና የዛን ጊዜ ወረርሽ በሽታ ሲገባ ራሱ የዛን ጊዜ በዛ በበለነው ዳል ተበላሽቶ የነበረው ብዙ ሰዎች ሲሞቱ የሚገርም ነገር እኔ ሳልታመም ሳልሞት በቃ ይሄን እኔ የሶስት ዓመት የእስር ዘመኔን አጨረስኩት እና እግዚአብሔር የዛን ጊዜ ሳት ሰራኝ እንዳታወጣኝ ስለሆነ ከእግዚአብሔር ስራውን በቃ የኔን ነገር ይዞ መስራቱን ይጀምሯል። ባይብል አጠናው፣ ብዙ ነገሮችን አጠናው። አሁን ያለኝ መንፈሳዊ ህይወት ተስፋዬ እዛ የተተከለ ነው፣ እዛ የተሰራ ነው። ዝም ብሎ አሁን ብድግ ብሎ የመጣ አይደለም። ከዛ በኋላ አንድ ዓመት ምናምን ከታሰርን በኋላ እዛ ቦታ ላይ የሆነ እዛ አሁን እኛ ሰርክል ላይ እዛ የእኛ ቸርች ላይ የቤነዘር ቸርች ያለው የቤነዘር ቸርች ነው የምትባለው። ከተለያዩ ቤተክርስቲያናት የመጡ አዲስ አበባ ውስጥ ክርስቲያኖች የነበሩ የነገሌ ቦረና፣ ኤርትራውያን፣ የአዲስ አበባ፣ የወሎ፣ የትግራይ የተለያዩ ክርስቲያኖች ያለ ነው እና እዛ ላይ ታሪክ ምህረት አያደረግም ገብታል አንዳንድ ጊዜ ለመግለጽ አሁን ቅር ቢያሰኝም ለአንዳንዱ አሁን እግዚአብሔር ምረት አያደረግም ያለፈበት እና ግን ታሪክ ግን ምረት አያደረግም። አሁን ሀብታ አበደለ እንትና ዳዊት ዝሙት ሰራ በቃ እንደ ታሪክ ትገልጿዋል። አሁን እንደ ታሪክ ነው ማጥቆር ብለን የምንናገረዋል። የዛን ጊዜ በጣም ሆቴ የሆነ የሬማ እንቅስቃሴ ነበር የዛን ጊዜ እና በዛ ትምህርት ያለፈ አንድ ኤርትራዊ ነበር፣ ሄኖክ አማኑኤል የሚባል ልጅ እና በጣም የተባረከ በቅድስናው ምንም አታወጣለት ምናምን ነበር። ግን ይሄ ሰው መንፈስ ነው ምናምን ነው ሰው አይታመምም ምናምን የሚል ትምህርቶችን እና ቅድስናው ስታየው ደግሞ ይሄ ይወጣለት አይደለም ልጅየው። ከዛ በኋላ እኔ በጣም ወደዋለ፣ ከእኔ ጋር ነው የሚጸልየው። ግን እሱ ችግሩ እኔ በጣም ብዙ ጊዜ ከመጽሐፍቶችን ከማንበብ ጋር እና መጽሐፍ ቅዱስ ከማንበብ ጋር እሱ ግን መንፈሳዊ ልምድ ጋር ትኩሮ ነበር የሚሰራው። እና የዛን ጊዜ ሰው እኮ መንፈስ ነው ትምህርት ያስተምረ ነበር። እሺ ከዚህ ኋላ ብዙም አላቆም፣ ግራ ተጋባሁኝ። ከዚህ ኋላ አንዳንድ መልእክቶችን ያመጣል፣ ትንቢት ያመጣል። ምን ይላል? ከዚህ ኋላ ሰዎቹን እኔ የማመልኩ አምላክ መወራረድበት አምላክ ነው ይላቸዋል። ከዚህ ኋላ ምን ይላቸዋል? ብዙ ሰዎች በዛን ጊዜ ስድስት እንትን እስሮኛው ከሀገሩ እስር ወጥቶ ወደ ሀገሩ የሚመለስበት ወይም ደግሞ በሰላም ኢትዮጵያ ውስጥ የሚኖርበት ነገር እየጠበቀ ነበረ ሚኖር የነበረው ለእኛ ነው ገነት ይሆናልን እንጂ። ከዚ ኋላ እግዚአብሔር ያው በእንደዚህ ቀን በእንደዚህ ቀን ያወጣችኋል ከእስር ቤት ያወጣችኋል ምናምን ብሎ ይናገራል እ ትንቢት አይነት ቢጤ ይናገራል። አሁን ይታይ እዛ እስር ቤት ውስጥ አንድ ኤቤኔዘር ቸርች የእኛ ቸርች አለች እኛ የመሰረትናት ሁለተኛ ምርኮኞች ሲመጡ ደግሞ ከምርኮኞች ጋር ደግሞ ጌታ ተቀበሉ። ደግሞ እዛ ፕላን ሁለተኛ ቻርች አድርገናል። እንዲሁም ደግሞ ሴቶች ምርኮኞች ሲመጡ ደግሞ ሶስተኛ በነዘር ብለን ደግሞ ተክለናል። አሁን እዛ ካምፕላይ ውስጥ ብቻ ትልቁ የኛ ነው። ወደ ሶስት ሺህ የሚያክል ስደተኛ ያለበት እስረኛ ያለበት ሲቪል አንድ ቴኒ ሁለተኛ ደግሞ የምርኮኞች ጋር ደግሞ መጽሐፍ ቅዱስ እንሰጣቸው ይልሁልናል። መጽሐፍ ቅዱስ እናጽናናችኋለን፣ እንሰብካለን በዛ በምንጽፎው ተራክቶች ሄዳኑ ናቸው። እነሱ እነዛ ጌታን የተቀበሉ አሉ። አሁን ሶስት ቤተክርስቲያን አለ ማለት ነው እና እነታ አዲስ አይሳ ሲመጡም ደግሞ ይሁን ነገር ይዘው ሲመጡም ሁሉ እንሰጣችኋለን። የትግርኛ መጽሐፍ ተራክቶች በእንደዚህ አይነት ሁኔታ እያለ ብዙ ነፍሳት ወደ ጌታ እየመጡ ነው ያሉት። ተለውጧል። ሁኔታ ሁሉ በጣም ተለውጧል። እየተለወጠ ነው ይሄድ ያለ በዚህ መሐል ላይ እግዚአብሔር ያወጣችኋል የሚል ትንቢት ይናገራል። እና እግዚአብሔር ካላወጣችሁ ቆይታዩታሉ ሲል አራተው። አዎ ከዚ በኋላ እስረኛው ቁጭ ብሎ ነው የሚውለው። ሌላ ምንም ስራ የለውም፣ ሬድዮ ከማዳመጥ በእውነት አንተ እግዚአብሔር ካወጣን እንዳልከው ሁላችንም በዚህ ቀን ጴንጤ እንሆናለን ብሎ ቃል ይገቡለታል። እንግዲህ ከዚ ይሄ ልጅ ምንድን ነው ከዚ በኋላ የዛን ጊዜ በጣም የበሰለ ክርስቲያንም ከኛ መሀል ላይ ስላልነበረ አልገሰጿቸው አልገሰጹ። በእንደዚህ አይነት ሁኔታ ይሄዳል። እንደተባለው ይሄ ባት በተባለው ቀናን አልወጣም አልወጣንም። ከዛ ላይ እናንተ ውሸታም ጴንጤዎች ምናምን ምናምን ትንሽ ቤተክርስቲያን ማያፈርስ ነው ተሰደበ ተሰደበ። ከዛ ላይ አንዳንድ ሰዎችም ደግሞ ባክ ስላይድ አደረው ወደ ኋላ አሁን። ከዛ ላይ እንደዚህ ነገር ምንድን ነው? እኔ ደግሞ ትንሽ ልጅ ነኝ፣ ደግሞ የሚያስተምረኝም ሰው የለውም። የዛን ጊዜ በሚመጡት መጽሔቶች ምናምን ነው የምንማረው እንጂ የለም። በዚህ መሃል ላይ በቃ ትንሽ ቆይተን አንድ አመት ምናምን ከቆየን በኋላ መንግስቱ ማነው፣ እንትና ማነው፣ በዛን ጊዜ የነበረው መንግስት፣ አዎ፣ ምን ያደርጋል? አይ፣ እኛን ለመቀየር፣ ከዚያ ያንን ቦታ የጦር ካምፕ ለማድረግ የስልጠና ጦርነቱ ይሄ ስለነበረ የጦር ካምፕ ለማድረግ እኛን ወዴት ለመውሰድ ይፈልጋል? በለቀምት አድርገ ወለጋ ወይም ደዴሳ የሚባል እዛ ለመውሰድ እኛ አላወቅን ብቻ ሄድን። አሁን ስትሄድ የዛን ጊዜ አምልጠህ እንዳታ ከመኪና ዘላህ እንዳታመልጥ ምናምን ተብሎ ልክ ቱታ ልብስ ነው። ቱታ ልብስ ይልበስ ይለዋል። ትለብሳለህ። ከፓንት ውጭ ምንም ነገር የምትለብሰው የለም፣ ከፓንትና ውጭ ልክ እንደዛ እንደምርኮኛ ባዶ እግርህን እንትን ብለህ እንደምርኮኛ ትሄዳለህ። ብቻ እኛ ከእሱ ጋር ከነበረው ነገር ላይ ምንም እንትን አልነበረንም። እዛ እኛ ሙቀት፣ መንፈሳዊ ሙቀት ነው ያለነው። ከአንድ ቦታ ወደ አንዳንድ ቦታ ስንንቀሳቀስ ደግሞ መዝሙር ነው እና እኛ ሁልጊዜ ስንዘምር ስንዘምር ስንዘምር ካምፑ የምርኮኞቹ ካምፒውን እዚህ ያሉትም ደግሞ እዚህ ከኛ ጋር መዝሙር አጠና። አሁን ያጠናዋቸው መዝሙር ማረሳው የዚያን ጊዜ ያሻገረኝ በደል ያወጣኝ ሰባራውን ድልድይ ሰብሮ ያሻገረኝ የሚለውን አሁን ከራሱ ችግር አንጻር ሰው ይዘምሯል። እኛ አንተ ያሻገረኝ ይዘምርልኝ ይላል። ወይም ደግሞ እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ አላያቸው ወይ ምርኮኛው ሲለቀቅ ወይ እስረኛው ሲለቀቅ የሚለውን ያንን በቃ ሁሉ ስለምን ዘምረው ሰው ሁሉ በቃ እስላሙም ለምዶታል፣ ኦርቶዶክስም ለምዶታል። ሁሉ በቃ ቡናውን እየጠጣ ያት ያሻገር ይዘምርልኝ ይላል ሁሉ እና በጣም በዛ ሲ ትንሽ እንትን ሆናቸው ነበር። ከዛ ላ ከደደሳ ከብላቴ ወደ ደደሳ ያንን ህዝቡ ያን ነገር እየዘመረ ለሳ ገባ። ደደሳ ከገባን በኋላ ያው መሬቱ ለምነው ከዚ በኋላ ቸርች ፕላንት አደረግን። ፕላንት ያው የነበሩትን ቸርቾች ፕላንት አድርገን ያው እዛው የነበረውን እንቅስቃሴ ዛ ላይ ቀጠል ነው። ስንቀጥለው መሀል ላይ ታሪክ ይሄ ልጅ ያልኩ የሬማ ትምህርት ኢንፍሉወንስ ያለው እንደው ስማቸውን የሚያስተማሩትም ሰዎች ስመጥቀስ ይቻላል፣ ግን ሌላ ነገር እንዳይሰማቸው ግን አንዳንድ ኤርትራውያን አገልጋዮች ናቸው። ይህንን ልክ ኢትዮጵያውያን አስተምረውታል፣ ግን ደግሞ ከኤርትራውያን ጋርም ግንኙነት ስለነበረው የሬማ ቸርች አባሎች የሆኑ ያስተምሮት ነበር። በዛን ጊዜ ደግሞ ይሄ ሰው መንፈሱ የሚለው ትምህርት በጣም ሞቅ ያለ አስቸጋሪ ጊዜ ነበረበት። ብዙ ቤተክርስቲያን የተከፋፈሉበት ጊዜ ነበር። ትምህርት በጣም ብዙ ቤተክርስቲያን በክሎት ነበር። ያው ከሀያ አራት አምናማ በፊት ነው። ከዛ በኋላ ወዲያውኑ እኛ ልጆች ነን፣ ያገኙንን ደግሞ የመንፈሳዊ ጥማት አለን፣ ያገኘውን እንበላለን። ግን እኔ ትልቁ ነገር ከባይብል ጋር በጣም ብዙ ጊዜ ስለማሳልፍ እንዴት የሚል ጥያቄ ጠይቅ ነበር። እሱን አሁን የረዳኝ አሁን ልጅ ግን ከመንፈሳዊ ነገር ልንጂ ከባይብል ጋር አያውልም አሁን መጨረሻ ላይ ደብሳ ከመጣም በኋላ ሰማኛ ኃብተአብ ያኮ ስፒሪት ነን ይለኛል። ይሄ እንዴት ነው ይነገር ምን እሺ አስረዳኝ ስለው ከመንፈስ የተወለደ መንፈስ ነው ይላል። አራተው ይሄ ነገር እና ብዙ ግን እንትና አሁን ባነበው የነኬኒዮን የነኬኒ ተገን መጻሕፍቶች ይመጣልኛል። ከሱ አለ ብዙ ግን አይገባኝም። ምን ቲኦሎ ቲኦሎስ ቦርድ የሚባል መጽሐፍቶችን የነ ማን ነው የዛ የ ሳውዝ አፍሪካ ያሉት መጽሐፍቶችን ታቋቸዋላችሁ። እና ዊን የዩኒቨርስ ዩኒቨርስ ቻፕል የሚባል ይመጣ ነበር የዛን ጊዜ ዝም ብለና እና እንደዚህ አይነት ነገር ፖዚቲቭ፣ አንተ ትንሽ አምላክ ነህ በሰማይ ላይ ትበራለህ። እና ደግሞ ያ ነገር ደሞ በቃ እስር ቤት ላይ ውጥር ያረጋል፣ አንተ መከራ ውስጥ ነህ ያለው እና ወጀመረ መጨረሻ ላይ ሰማኝን እኮ መንፈስ ነኝ አለኝ። እና ይህን ነገር ትምህርት ትደጋግመዋለህ ሄኒ የምንድን እንደሆነ ችግሩ ይለ አሁን ከዛ ላይ እኮ አንተ እስሮኛል እንጂ ታስረህ ነው ያለው። በታታዩም እንዴ ምናምን ሰው እኮ እስር ቤቱን ይክዷል፣ ያለበትን ይክዷል። ከዛ በኋላ እኔ አሁን ያው እስከ ሶስተኛው ሰማይ ቅርብ ቀን እንጠቃለው ይለኛል። ይሄ ምንድን ነው እና የሚናገረው ንግግር ደግሞ አይገባኝም። ከዛ በኋላ እኔ የዛን ጊዜ ጌታ መንፈስ ቅዱስ እንዲሞላኝ ትንድ ጽንት እንዳራግ እጸልይ ስለነበር እና መንፈስ ቅዱስ ሌሎች በመንፈስ ቅዱስ በልሳን ሲጸልዩ እኔ በቃ ብጸልይ አልመጣልም። ከዛ መንፈስ ቅዱስ መሞላት ትፈልጋለህ? አዎ አለኝ። በቀላሉ አንድ ነገር እሺ፣ መንፈስ ቅዱስ ዛሬ እንድትሞላ አረጋለሁኝ አለኝ። ምንድን ነው የማረገው ሲለው ዳዳዳዳ ብለህ አለኝ። እዛ ቸርች ላይ ገብቶ እኔ ደግሞ ዳዳዳዳ አልኩኝ ባባባባ ላይ መንፈስ ቅዱስ ሃሌሉያ፣ መንፈስ ቅዱስ የሚባል ከዛ እኔ ደግሞ ዝም ብዬ እስኪ ልለማመደው ብዬ እንደዛ አላረግም ትላለህ በእንደዚህ አይነት መልኩ አንድ ቀን ምን ይለኛል? እኔ መንፈስ ወደ ሰማይ ወደ መንፈሴን ሪሊዝ ማድረግ እፈልጋለሁ፣ ማስወጣት እፈልጋለሁ። ደግሞ የሚያነባቸው ጽሁፎችም ደግሞ ከዛ የሚመጡ ናቸውና ይሄ ልጅ ምንድን ነው ሪሊዝ ማድረግ አይገባኝም። ከዚ በኋላ አንድ ቀን ምን ይለኛል? ወደ ቸርች ላይ ከኔ ጋር ቆይቶ ከቤተክርስቲያን ፊሽካ ሲነፋ ሰባት ሰዓት ላይ ትገባለህ። ሙሉ ቀን ግን ያው እዛው ግቢ ነው ምትኖረው። በቃ ገነት ነው እየሰበክ የፈለክበት ከጠዋት ጀምሮ እስከ ማታ ገላንተ ትታጠባለህ፣ ቤተሰብ ትጠይቃለህ፣ ምንም እንትን የለውም። ያው ካምፕ ውስጥ ዩኒቨርስቲ ውስጥ እንዳለ አድርገህ አስበው እና ከዛ በኋላ ይሄ ልጅ በአንድ ቀን ምን ያደርጋል ማታ ስድስት አስራ ሁለት ሰዓት አካባቢ ነው ግቡ ሲባል፣ ልጅ ወደ መተኛው አልገባም። የኔ እና የሱ ዶርም ደግሞ የተለያየ ነው መተኛችን። ይሄ ገብቼ ቁጭ ብዬ ገብቼ መጽሐፍ ቅዱሴን እያነበብኩ እያሉ አስራ ሁለት ሰዓት ምን ያደርጉኛል? ለካ ልጅየው ከነበረበት ቦታ ላይ ጠፍቷል። ከዛ ኋላ ምን ይሏችኋል አጣ አሄኖክ የለም ሄኖክ ከማን የለም ምናምን አንድ ሰው ጎሏል ሲሉ፣ ምናልባት ኃብተአብ ጋር ይሆናል፣ እስኪ ሄዳችሁ ኃብተአብን ጠይቁት ይሏችኋል። ከዛ ኋላ እየሮጥ እየሮጥ መጡና መጥና ሄኖክ፣ ሄኖክ፣ ሄኖክ፣ ሄኖክ ይሉታል ሄኖክ እንዴ ሲል፣ ከዛ ፀጥ ጻት ምንም የለም እዛኛ ዶርም ገብተው ከዛ በኋላ ሀብታ ቤት ነው ያሉት። ሄሎ ከማን አይተዋል? አይተዋል ኧረ እኔ አላየሁትም አልኳቸው። ከኛ ጋር ይጸልይ ነበር። ከዛ በኋላ ግን ጥየው ነው ወደ ቤት የገባሁት፣ ምናምን ቀደም ብዬ ነው የገባሁት። አላየሁትም አልኳቸው። ኧረ ተው ታሬት ሄዶ ነው፣ እስኪ ምናልባት ከነ እዮብ ጋር የሚባሉ ሰዎች ነበሩ፣ ሌላ አዳራሽ ውስጥ፣ እስኪ ከሱ ጋር ጠይቁት ስላቸው፣ ወዲያውኑ የሆነ ድምፅ ሰማሁ። ወንድምህ ሞቷል ይል። አሃ በመንፈስ ነው ሰማው። በዛው ያለ ሰማሁ። ይገርማል። ወንድም ወዲያውኑ ገባኝ። መንፈሴን አወጣለሁ የሚያለ ሲናገር ይሰምቹ ስለነበሩ ያን ነገር አገናኝቼ ወዲያውኑ ብድግ አልኩ። ወደ ድምፁ ሰምቼዋለሁ። ብድግ አልኩኝ እና ናና ናና የትም አትይ ተዋልኩት እና የት እንዳለ አሳይሃለሁ። ክፍት ስናደርገው ቸርች ላይ መንፈሴን ለማውጣት ሪሊዝ አድርጌያለሁ ብሎ ታንቆ ሞተዋል። ነገር የሚገርም ነገር ሰይጣን በቃ በእንደዚህ ልጅዮው ቸርች ውስጥ ቸርች ላይ ተንጠልጥሎ ሞተዋል። ልጅ አየሁትና ትዝዛል ወደ ኋላ አላለቀስኩም፣ አላለቀስኩም አዝኜ ወደ ቤት ገባሁ። ከዚህ ኋላ እግዚአብሔር ጋር ክርክር ጀመርኩ፣ መጣራት እግዚአብሔር ጋር አንተ አንተን ባመለክንበት ቦታ ላይ አንተን ብዙ ነፍሳት በዳኑበት መሬት ላይ እንዴት አድርገህ እሱ ገመድ እየሳበ እናንተን አንተ በቃ ገመድ የምታቀበል ኢየሱስ ነው ማለት ነው። ለእኔስ ምን ዋስትና አለኝ? አንተን መከተል አታስፈልገኝም ጌታ አልኩት። በቃ ጠቅልል አታስፈልገኝም። ከአንተ ጋር ምንም ነገር አያስፈልግም። ድሮንም ብለው ነበር ቤተሰቦች ወደ ምናምን ይሄ ሃይማኖት ምናምን ብዬ እግዚአብሔርን ጥያቄ የምል በጣም ትልቅ ማዕበል ውስጥ ገባሁ። ወዲያውኑ ይሄ ልጅ እንደሞተ ወዲያውኑ እዛ ያሉት ህብረተሰብ ሲሰማ ጴንጦች እየታነቁ ሞት ጀምረዋል ተብሎ ያው፣ ጥሩ ለኦርቶዶክሶች፣ ለሚቃወሙ፣ ለሌሎችም በቃ ድግስ ሆነላቸው። ከዛ ኋላ ጴንጥ የነበረው ሁሉ ብትን ብሎ አንድም ነፍስ ሁሉም ጠፋ። ከእዛ በኋላ እዛ የነበሩ ሴቶች ምርኮኞች የነበሩት ላይ ነሳት ጠፉ ገነገጧ እዛም የነበሩ ጠፋ በተክርስቲያኖች ቶታል ይፈርሳል። በቃ ፍርስርስ አለች። በጣም ይሄ የማይባል ልቅሱ ውስጥ ይሄ የማይባል እንትን ውስጥ ጋአለፈ። ከዚ ኋላ እግዚአብሔር ጋር መከራከር ጀመርኩ እኔ ወዲያውን ጥቅልል አድርጌ የመጽሐፍ ቅዱሴን ሸልፍ ውስጥ ከተትኩ ሌላ መጽሐፍ ማንበብ ጀመርኩ። ሌላ አለ ምን አገባኝ እንዲህ በኋላ ነው ሚስ ደግሞ እየታነኩኝ ያለው ገመድ ልታቀበለኝ እናንተ ኢየሱስ እንደዚህ ነው ምናምን ምናም ብዬ ደግሞ በውስጥ ደግሞ ክርክር ውስጥ ሁለት ነገር ውስጥ ገባሁኝ። በእንደዚህ አይነት ውስጥ እያለሁኝ ያው እግዚአብሔር መልካም ነው መቼስ ምን ይለኛል፣ ድምፅ ነው ሰማ ያለው ታሁንም አይ ወንድምህን እኮ የገደለው ኢየሱስ ሳይሆን ሌላ ኢየሱስ ነው ይለኛል፣ ድምፅ ነው ሰማ ያለው። ከዚ ድድግ የታለ ሌላ ኢየሱስ የሚባል መጽሐፍ ሰጠኛ? የምናውቀው አንድ ሌላ ኢየሱስ ነው አንድ ኢየሱስ ነው የማውቀው፣ ሁለተኛ ሌላ ኢየሱስ ይላል አልኩት። ከዚህ በኋላ ወዲያውኑ በመንፈስ ወደ ሁለተኛ ቆሮንቶስ ምዕራፍን ምዕራፍ አሥራ አንድ ሳነብ ልክ ታሪኳ ነው። ቃሏን ስታነባት እናንብባት። አዎ ሁለተኛ ቆሮንጦስ ምዕራፍ 11 ቁጥር ከአንድ ጀምሮ ነው። እና ምን የሚል ቃል እናንባለን። በጥቂት ሞኝነት የተታገሱኝ መልካም ይሆን ነበር መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ። በእግዚአብሔር ቅናት እቀናላችኋለሁ፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁኝ። ነገር ግን እባቡ በተንኮል ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውን ያልሰበክነውን ሌላ ኢየሱስ ቢሰብኩ ወይም ደግሞ ያላገኛችሁን ልዩ መንፈስ ወይም ያልተቀበላችሁ ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ወይ የሚል ጥያቄ ገብቷል። ሔዋንን ሰይጣኑ አእምሯን አበላሽቶ እንዳሳታት የእናንተም ነገር ደግሞ፣ አሁን ጳውሎስ እያለ ያለው ነገር ሰው በመከራ ኢየሱስን ጥሎ ይሄዳል የሚል ፍራቻ አልነበረውም። ሰው በሐሰት ትምህርት ምክንያት ግን ክርስቶስን ጥሎ እንዴት አእምሮ ነው የሚያበላሸው? አእምሮን አበላሹት። ከሐሰት ትምህርት ምክንያት ሊተው ይችላል፣ ወይም ደሞ እንተና ይገድለው። አሁን ምንድነው እያለ ያለው? እንግዲህ ከሁሉም በላይ አሁን እኔ ኤርትራ ውስጥ ብዙ ሰዎች በስለ ክርስቶስ መከራ እየተቀበለ ነው ያለው፣ ግን አንድ ቀን ክርስቶስን ክዶት አያውቅም። እኛን ከኢትዮጵያ ውስጥ ታሪኩም እራሱ በመከራና በውርደት በመከራ ጊዜ ፍቅር ነበር። ይሄን አጽነት ከመጣ በኋላ ደግሞ ከሱ ጋር ደግሞ የሐሰት ትምህርት መጡና የነበረውን ፍቅራችን ብትናረገው እና ሐሰት ከምንም በላይ የሚፈራ አስፈሪ እንትን እባብ በተንኮል ሄዋንን ምንድን ነው ሐሳቡን እንዳሳታት ይሄ ሰውዬ አስቶታል። እና ምንድን ነው እኛ ያልሰበክነውን ሌላ ኢየሱስ እኔ የሰበከው ሲል እንዲደነግጥ ሆነ። ድንግጥ ብዬ ወዲያውኑ ጥዬ ጥዬ የነበርኩት መጽሐፍ እግዚአብሔርን ይቅራ ይቅር በለኝ ብዬ እንትን አልኩኝ። ወዲያውኑ ኦኬ፣ ይሄ ነገር እንግዲህ የገደለው ኢየሱስ አይደለም ተጠያቂው ሌላ ኢየሱስ ከሆነ ብዬ ወንድሞችን ሰብስቤ ባረኩኝና እናንተ ሰዎች ድምጽ ሰማሁን፣ እንደዚህ እንደዚህ ሰምቼ እንደዚህ እንደ ጌታ ይሄን ቃል አሰጠኝ ብዬ ለወንድሞች ለነ ቢንያም ለነጳውሎስ የሚባሉ ከኛ ጋር የነበሩ ሽማግሌዎች እነሱ ሁሉም ሀዘን ላይ ተቀምጦ ቁጭ ብሏል። ሦስት መቶ ነፍሳት ደግሞ ብትን ብሏል ይታይ እና ሁሉም ሰው ደግሞ መቀጣጫ እያደረገን ነው። ጴንጤ ከሆነ ትታነቃለህ፣ እንደዚህ እያለን ነው ማን እንዴት አይደል ለመስበክም ጉልበት አጣን እና ሁለተኛ እዛ ምድር ላይ ኢየሱስ ለማለት አይቻልም። እና ለመጀመሪያ ጊዜ አቆየኝ ጌታ ሆይ ስለው የነበርኩት እባክህን አውጣኝ ማለት ጀመረ። እባክህን አውጣኝ አሁን አሁን በቃ አልኩኝ። ይሄ ነው መጨረሻው የተነጋገርነው እዛ ደሴ ከተማ ላይ ያለው ምናምን ይሄ ነው መጨረሻው። አውጣኝ አልኩኝ መጨረሻ ላይ። ይሄን ነገር ካሳየኝ በኋላ ወዲያውኑ እኔ ምን አደረኩኝ? በቃ ተጽናናሁኝ። ከዛ ላይ እናንተ ወንድሞች ይሄን ነገር ይሄ ነገር እንደዚህ ነው ብዬ ለወንድሞች ስነግራቸው ወንድሞች ወዲያውኑ ንቀታሉና አንተ እባክህን ሄኖክም እኮ ጌታ ሳየኝ ምን እያለኝ እያለኝ የጠፋው አይ እንግዲህ የጌታ ደግሞ ይተናግሮኛል ምናምን። ልክ በእንደዚህ አይነት ሁኔታ ውስጥ እያለን ልክ ይንን የእኔን የሚመስል ምስክርነት የሆነ ብርሃን መጽሔት የምትባል ትመጣና ልክ እሷን ስናገኝ ኦኬ፣ ከዛ በኋላ ተጽናና በዛ ትንሽ ሪቫይቭ ማድረግ ኦኬ። የሀሰት ትምህርት ገዳይ ነው ማለት ነው ምናምን አለ። ከዛ በኋላ ይሄ ልጅ ከሞተ በኋላ ወስደው ቀበሩት። ከዛ በኋላ እኔ በእንደዚህ አይነት በእግዚአብሔር ክርክር ውስጥ በእግዚአብሔር ጭንቀት እና ክርክር ውስጥ በነበርኩበት ጊዜ በቃኔ ነውጥ ውስጥ እንደገባሁኝ። በዛን ጊዜ ኪዳነ ማርያም የሚባል እኛን የሚጠብቀን የትግራይ ልጅ የወያኔ እንትን ነው እና በጣም ሄኖክ ሲሞት በጣም አዘነ። ኪዳነ ማርያምን ሳይቀር ወንጌል ሰብከ ነው ነበር። በጣም ደስ የሚል ትግሬዎችን እዛን ጊዜ ማለት እንትን የሚሎችን ኢህአዴጎችን ሰብካቸው ነበር። በጣም ነው የሚወዱን እና መጽሐፍ ቅዱስን ሰጣችኋለን። በቃ ብዙ ነገር አልፏል። ብቻ ከዛም ወደ ጌታ የሚመጡም ሰዎች ነበሩ። ግን ምንድነው ሄኖ ታነቀ ሲባል ሚስኪን መሆኑን ያውቃልና ደነገጣ፣ አዘነ። ከዛ በኋላ ሀብተ አብም ደግሞ እኔ ከእግዚአብሔር ጋር ነው ጥላቻዬ። ሀብተ አብም ሊደገም ነው ሲሉ ብድግ ያደረገና ሀብተ አብ እባክን ይህን ሃይማኖት፣ እባክን ይሄ እንትን ነው በቃ ለወደም የማርያም ታረቀ ምናም ብሎ ለመነኝ። ከዛ ባለ እንዳልጭን እባክን ና ብሎ ትንሽ አሁን ልጅየው ወንድሙ ስለሞተበት ጭንቀቱ ስለገባ ብሎ ናስኪ ብሎ ውሰዱት አላቸው። ወዴት ከደደሳ ወደ ለቀምት ተዝናንተን አለ ተዝናንተ ከዛ ወደ ከተማ ገባህን። ትንሽ ጭንቀትን ፈጥሮበት በስሉ መጠጥም ጠጣ ልቀቁት ያለ ፖሊስ ለቀምት ይወስዶ እንዳያመልጥ የትማ ሄድም ከዙ ኋላ ወዲሁ የተመሄድ የምትፈልገ ለ እኔ ያልኩ፣ ወደ ቸርች ሙሉ ወንጌል ቤተክርስቲያን ለቀምት፣ ሙሉ ወንጌል ቤተክርስቲያን ሄድኩ። ለቀምት ሙሉ ወንጌል ቤተክርስቲያን ሲሄድ ወዲያውኑ፣ እዛ ከገባን በኋላ አንድ የሚያስደንቅ ተአምር ተፈጸመ። ምንድነው የተፈጸመው? እስቲ ያዘውና እሱን ትነግረናለህ። ረፍት ሰዓታችን ስለደረሰ፣ እንግዲህ ተመልካቾቻችን በቴሌቪዥን ስለምታይ፣ ረፍት ሰዓታችን ደርሷል። በተስፋ ቴሌቪዥን የምትከታተሉ፣ በዩቱብ አድራሻችን የምትከታተሉ ታሪኩ ይቀጥላል። እረፍት አርገን ነው የምንመለሰው ባላችሁ